ሚዲያ ላይ ይለቀቃል እና የሆነች አንዲት ጓደኛ ነበረችኝ። የተከራየውበት ቤት ማለት ነው። ጊዜ በኋላ ኖራ ኖራ የስምንት ዓመት ልጅ ያንተ ነው ብላ አልመጣችም። አዲስ አበባ አጎቷ ነው ያስጠራኝ። ትፈለጋለህ ምናምን ብለው እኔ ደግሞ ደነገጥኩኝ በጣም። እንደው ምን ሰራው ብዬ አከላቴ ከዛ በኋላ ነገሩ እንትን ሲል ልጅቱም የአባቴ ማነው ምናምን ስትል አፈላልግ የመጣው ምናምን ብሎ ህፃኗንም አሳየኝ። እንደ መከረ ሴት ናት፣ ደግሞ ብታያት ስታምር ፀጉሯ ምናምን። ወይኔ ልጅቱ ታግላለች ጥራለች፣ እኔ ለማግኘት። ኧረ አሁን ዝንድዬ እንደ አሁን ደግሞ ይኸውልሽ ያስተዋወኳችሁ ልጅ አለች። አሁን ማገባት እሷ ይሄን ታሪክ ሲሰማ ምን ትለኛለች አሁን? አጣብቅኝ የሆነ እኮ እዚህ ጋ ነው አሁን ምንድን ነው የምትሉኝ? ሰላም ጤና ይስጥልን። የተከበራችሁ የእሱ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ሳምንታዊው እሱ ፕራንክ ተጀምሯል። ዛሬ የስኩት ታሪክ እጅግ እጅግ በጣም የሚገርም ታሪክ ነው። እህት ያላችሁ ሁሉ ይሄን ታሪክ ይመለከታችኋል። እህት ለወንድሞች የከፈለችውን ሀያል መስዋዕትነት አስቀኛችኋለሁ። ዛሬ ፕራንክ ማደርጋት በጣም እጅግ የመወዳትን የማከብራትን እህቴን ነው። ዛሬ ላይ እዚህ ለመቆም እዚህ ለመድረስ ትልቅ አስተዋጽኦ የከፈለችልኝ እንደ እናት እንዳባቱ ከሚገባው በላይ ሀያል ተጋርሎ ሀያል መስዋዕት አድርጋ ዛሬ ያለሁበት ደረጃ ላይ እንድቆም እንድጸና ያደረገችኝ መካሪዬ፣ አክባሪዬ እህቴን ዛሬ ፕራንክ አደርጋታለሁ። የፕራንክ ታሪኩም በጣም የሚገርም ነው። እንዴት እንዳቀናባበርኩት እኔ ራሱ አላቅም። ምንድን ነው የሆነው መሰላችሁ ያሰብኩት ታሪክ እጅግ በጣም የሚገርም ታሪክ ነው። በጣም የሚገርም ታሪክ ነው። እንግዲህ ለመጀመሪያ ጊዜ በስራ ዓለም የተሰማራሁት 2003 ዓመተ ምህረት ነው እና ያኔ ገጠር መምህር ነበር። ኩልመስክ የምትባል ከተማ ከላሊበላ እና ከወልዲያ መካከል የምትገኝ በድልብ እና በሙጃ መካከል ነው ወደ ኩልመስክ የምንገባው እና በጣም ትራንስፖርት የሌለበት በጣም ሩቅ ከወር አንዴ ነው ትራንስፖርት ራሱ የሚገባ። ያንም የጤና ኤክስቴንሽን ወይም የግብርና መኪናዎች ሲገቡ ነው ትራንስፖርት የምናገኘው እና በህይወቴ ለመጀመሪያ ጊዜ በጣም ፈተና የተፈተንኩበት ቦታ ነው። ወደፊት በመጽሐፍ አካተዋለሁ። በጣም አስተማሪም አዝናኝም ገጠመኞች ገጥመውኛል። እና ምንድነው ዛሬ ፕራንክ ላደርጋት ያሰብኩት እንግዲህ በስራ ቦታ እዛ በነበርኩበት ጊዜ ፍቅረኛ እንደነበረችኝ እና ይቺ ፍቅረኛዬ ጋር ከተለያየን እንግዲህ አስራ ምናምን ዓመታችን ነው። ግን ባላሰብኩትና ባልጠበቅኩት ሰዓት አሁን ላይ ጮኛ ኑሮኝ ወደ ጋብቻ ወይም ወደ ትዳር በማመራበት ሰዓት ልጅ አለህ ብላ የስምንት ዓመት ሴት ልጅ ይዛልኝ መጣች። አዲስ አበባ ከምኖርበት ጓደኛዬ ይህን ታሪክ ሰምታ ልትለየኝ ነው ጓደኛዬ፣ ጋር ደግሞ እሷን ለማግኘት ሀያል መስዋዕትነት ከፍያለሁ። ልጅቱንስ በምን የአባትነት ፍቅር ነው ልቀበላት የሚችል የማላቃትን ልጅ ግን አስታውሳለሁ። የሆነ ጊዜ ተከራየሁበት ቤት እሷም ተከራይታ ትኖር ነበር። ተማሪ ነች፣ የኮሌጅ ተማሪ ያኔ ደሴ ዩኒቨርሲቲ እንደምትማር አስታውሳለሁ። እና ለረፍት መጣ የተከራየሁበት ቤት አጎቷ ነው ሰውዩ አጎቷ ነው። እና በዛ በረፍት ሰዓት የሆነ ቀን ቤት ገብታ ጉዳዩ ተፈጽሟል። ግን የሆነ ጊዜ ስደውልላት ስልኳን በጭራሽ አታነሳም። ከስንት ዓመት በኋላም አፈላለኳት የለች። ዛሬ ግን ያለውበትን መኖሪያ ቤት አፈላልጋ ጭራሽ ከአጎቷ ጋር መታው። ልጅህን ማትቀበልና ማትረዳ ከሆነ በፍርድ ቤት ተቆራጭ እንድትቆርጥ እናደርጋለን። እስከ ዛሬ ይህች ልጅ ራሷን ችላ መከራዋን አይታ አሳድጋለች። አሁን ግን ልጅቷም አድጋ? አባት እየታል የሚል ጥያቄ ውስጥ ገብታለች። ስለዚህ ይሄን አጣብቂኝ ጉዳይ ገጥሞኛል። እንዴት ነው ሆቴል ልታስወጭኝ የምትች ነመላ ሆደ ቡቡ ነች፣ እንስፍስፍ ነች። እንግዲህ አብረን እንየው። ስልክ ካላነሳች ተመልሼ እመጣለሁ። በጣም ይገር እንግዲህ ደውዬላት አላውቅም። ልትደነግጥ ትችላለች። ምክንያቱም በጣም ከባድ ነው። እሱ ፖድካስት በቅርቡ በማህበራዊ በፖለቲካዊ በኢኮኖሚ ጉዳዮች ላይ የሚያጠነጥን እጅግ ልዩ የሆነ ፖድካስት ይጀላችሁ እመጣለሁ። በቅርቡ ሰብስክራይብ አድርጉ፣ አረተው ሰብስክራይብ አድርጉ ግን ተመልካቾች እስከምታነሳው ከዛ በፊት ግን በ2015 ግንቦት ወር መጨረሻ አካባቢ የጠይም ልጁበት የምትል የግጥም መጽሐፍ አሳትም ያለው እና ከዛ መጽሐፍ ላይ አንድ በጣም ለመወዳት ለማከብራት እህቴ የገጠምኩላት ግጥም አለ። ስለዛ ታሪክ ትንሽ ልበላችሁ። እወሽ ይሰኛል። ምናልባት መጽሐፉ እጃችሁ ላይ ያለው ገጽ ዘጠና አምስት ላይ የሰፈረ ግጥም ነው። ይሄ ግጥም በእውነተኛ የእህትነት ፍቅር የተጻፈ ነውና ይህን ግጥም ልጽፈው የተነሳሰቡበት ትልቁ ምክንያት ምንድን ነው? ለእሷ ያለኝን ፍቅር ለሷ ያለኝን አክብሮት አልገለጸልኝ እና ከልጅነት ጀምሮ በጣም ተንከባክባ ሳደገችኝ ከዛ ዩኒቨርሲቲ ገብቼ ትልቅ ሰው እንድሆን በጣም ትሁትና ቤተሰብ አክባሪ ባለቤት አላት። ለማ ይባላል። በጣም የምናከብረው የምንወደው ወንድማችን ነው እና ከሱ ጋር ሆነው ስፔሻሊ ለእኛ ቤተሰብ መቃናት ያልከፈሉት መስዋዕትነት የለም። በጣም አንዳንዴ ሰው ትዳር ሲይዝ እኮ ቤተሰቦችን ፎርጌት አድርጎ በቃ የራሱን ህይወት ነው የሚኖር። እሷ ግን ልጆቿን ከማሳደግ ትዳሯን ከመምራት ባሻገር የእኛ ህይወት እንቅልፍ እየነሳት ለእኛ ነበር የምትኖር እና ዘመኗን ለቤተሰብ የኖረች ለቤተሰብ ቤዛ የሆነች ለቤተሰብ መስዋዕት የሆነች እና ደብቡን ስፍስፍ እናት የሆነች የት አለችኝ እና ዛሬ እንግዲህ በእናንተ በተመልካቾች ማት ፍቅሬን እንገልጽላታለው፣ ምስጋና እንገልጽላታለው ላደረገችልን ክብር ላደረገችልን መስዋዕትነት ምስጋና ቸራት አለ እና እንደ መወዳት እንደ ማከብራት እገልጽላት አለው። ቀሌ ዘመኗን በሰላም በጤና እንድትኖር መልካምኞቴን ይገልጽላት አለው። ይህን ያቀነባበርኩትን ሴራ የሆነ ፕራንክ ስትሰማስ ምን እንደሚሰማት አላቅም። ትደነግጣለች፣ ልታለቅስም ትችላለች፣ አላቅም። ይገርማታል፣ ይደንቃታል። ምክንያቱም እኔ እንደዚህ አይነት ነገር ቀልጃት አላቅም። ማውራቱ ሁሌ ቁም ነገር ነው። እንደዚህ አይነት ስሬስ የሆነ ነገር ደግሞ ስትሰማ የበለጠ ምን እንደሚሰማት አላቅም እንግዲህ አብረና ያለን ከዛ በፊት እስኪ ፍቅሬን የገለጽኩበት እወሽ ምላት እንግዲህ ለመጀመሪያ ጊዜ ጥሩ ወርቅ ነው የምትባል ስሟ እና እናንተ ስትጠሩ ጥሩ ወርቅ ይበሏል። እና ጥሩ ወርቅ ለማለት እንግዲህ እወሽ አልኩኝ። ከብዶኝ ነው ጥሩ ወርቅ የሚለው ቃል ከበደኝና እወሽ አልኩኝ። ከዛ በኋላ እወሽ ብዬ ቀረውና እወሽ ነው ምላት። በልጅነት የግጥሙ ርዕስ እወሽ ነው የሚል የጀርባዋ ሸክም አቅም እየነሳት አላስቆም አላስኬድ አላረምድ ሲላት በጉልበቷ ስትህ እንዳልጠና ፍጡር በደረቷ ዙሪት ያበተችው ገመድ መርምሮ ሲይዛት ዘልቆ ትንፋሿ ስር ይደርስላት የለ የሸክሟራ ጋፊ መደላድል የላት ተሰጠው ራፊ በደሏ ሲበዛ ፈትልኮ ወጣ የጀርባዋ ሰንበር። አየውበት ፍቅሯን በመኖር ህላዊ የመስዋዕት ስፍር እገልጽበት ሆሄ ከፊደሎች ግርጌ ብራና ወጥሬ ዘመኒን አጠባሁ ለስብና ዳር ለምዕሉ ልቧ

እንጨት እየሰበረች ኩበት እየለቀመች ከብቶችን እያገደች ወንዝ ወርዳ ምንጭዋ እየቀዳች እና በጣም በከፍተኛ የስራ ኃላፊነትን ያሳደገች፣ እና ምናልባት ቋላ ስር ታስታውሰዋለች። እሷ በልጅነቷ እንጨት ትለቅም ነበር፣ ኩበት ትለቅም ነበረ እና የእኔ ልጁኝ። መታ ልክ እንጨቱን እንዳራገፈችው በቃ ደረቷ ላይ እንደዚህ ገመድ ያሰረችበት ሰንበሩን አስታውሷ አለው። ደግሟት ምናምን በቃ እግሯ ጭቃ ሆኖ ባቧራና ባፈር መታ ከዛ በኋላ ልክ እንደወድ የሚባል እንትን አለና እሱን በቃ ተንተረሳ ልክ እንጨቱ ላይ ትተኛ እና ከዛ በኋላም እኮ ምግብ አትበላም። ደግሞ ሌላ ስራ ትሰራለችና እጅግ በጣም ነው መወዳት። ስለዚህ በዚህ አጋጣሚ ዘመናዊ ሰው እንደሆን በተለይ ዘመናዊ ሰው እንደሆን እና እኔ በጣም ትራዲሽናል ሰው ነኝ፣ በነገራችን ላይ እና ዘመናዊ ሰው እንደሆን አዲስ አበባ እንድገባ፣ በተለይ እዛ ኩልመስክና ላሊበላ የምሰራበት ቦታ ላይ እኔ በቃ መድምጄ የተቀመጥኩኝ። እኔ ለእንትን እላመዳለሁ፣ ለተፈጥሮ ቅርብ ነኝ፣ በጣም እላመዳለሁ፣ የትም ቦታ ይመቸኛል። እና በቃ ላሊበላ ገብቼ ቀረሁኝ። በቃ ተሰማት፣ በቃ ገጠር ገብቶ ቀረ ወንድሜ እንደ ጓደኞቹ ማስተሩን ሳይዝ ከተማ ሳይገባ በቃ ህልሙን ሳይኖር፣ እኔ ግን ያኔ ትያትር እሰራለሁ ግጥሞችን እጽፋለሁ፣ ማለት ዓለሜን ባለውበት ዓለም ፈጥሬ ያለው አዲስ አበባ መምጣት ለእኔ ዲል አይደለም ማለት። በቃ ቲያትር አሰራለው ሰው ቲያትሬን እየተጋፋ ያለኝ ያይልኛል። ሀያ ብር ሰላሳ ብር አስከፍላለው። ልጆችን ቲያትር አሰለጥናለሁ እና በርካታ ቲያትሮችን እየሰራው ነው አማተሮችን ይዤ እና ለእኔ አዲስ አበባ መሄድ ዳትማች ምን ማተሪያል አልነበረብኝም። ግን እሷ እኔን አርቃ ከምታስበው ደረጃ ለእኔ ካላት ፍቅር ለእኔ ካላት እምነት የተነሳ በጣም ይጨንቃት ነበር እና አንዴ እንደውም ማረሰው አዲስ አበባ ለመሄድ በጣም ወስኜ ልቤ አልወሰንም፣ እና ጓደኞች ምናምን በቃ ሂድ፣ በእናት አንተ አይመጥንህም ይሄ ሀገር በቃ ሂድ፣ መሄድ አለበት አንተ አዲስ አበባ ሄደ ትልቅ ስራ ሰርተ ማየት እንፈልጋል፣ እና ሂድ አይመጥንህም ሲሉኝ፣ ምናምን እኔ አዲስ አበባ መሄድ እፈልጋለሁ ግን እፈራለሁ። ማለት አዲስ አበባ እንደ ውቅያኖስ እንደ ተራበ የዱራውሬ አፉን ከፍቶ የሚወጣ አይነት ስሜት ነው የሚሰማኝ፣ እና ሄጄ ምኑን ከምን አደርገዋለሁ ብዬ በጣም ሰጋው ፈረው እፈራለሁ። በቃ ተነስቼ የት ነው የምገባው? ምናምን እና በጣም እጨነቅ እፈራ ነበር። እና መጽሐፍቶችን ምናምን ልብሴን ጠራረፈ በልና ሂድ ምናምን ሲል ኧረ ባርባር ብሎኛል፣ ህልም አይቻለው፣ ሲቀጠቅጠኝ ነው ያደረ፣ ህልሜ ደግሞ ክሱት ነው በእናቴ ወጥቼ ምናምን አልኳቸው። ከዛ እንደገና የጠቀለልኩትን ልብስ አውጥቼ መኖር ጀመርኩኝ። ከዛ በኋላ እንግዲህ ላሊበላ አምስት ዓመት አካባቢ የሚቆይ ጊዜን አሳልፍ ያለው በላሊበላ መሰናዶው ሁለተኛ ደረጃ ትምህርት ቤት የታሪክ መምህሩኜ፣ በርካታ ተማሪዎችን ሂስትሪ አስተምር ያለው እንግዲህ በጊዜው በጣም ተማሪዎች ለእኔ ያላችሁን ፍቅር ይገልጹልኝ ነበረ። በጣም ከሚወደዱ ከሚከበሩ መምህራን መካከል አንዱ ነበርኩኝ። እግዚአብሔር ይመስገን። አሁን ላይም እነዚህ ያስተማርኳቸው ተማሪዎች አዲስ አበባ ሳገኛቸው በጣም ነው የሚወዱኝ፣ በጣም ነው የሚያከብሩኝ። እኔ ግን ስማቸውን እረሳቸዋለሁ እና ቲቸር ጋሼ ምናምን ይሉኛል እና ባንክ ማናጀር የሆነ እዚህ አዲስ ሰፈር ራሱ የሆነ ጊዜ ገንዘብ ለወጣ ተሰልፌ ብድግ ብሎ መጥተው ጋሼ ና ምናምን አለኝ። ሱፉን ለብሶ ምናምን የታቀኛለ ምናምን ስለው አስተማርከኝ አልኩል ልኩል መስካለኝ እና የተለያዩ ዶክተሮች አሉ ኢንጂነሮች አሉ ፒኤችዲ የደረሱ አሉ። እና አሁን ባለውበት በወጣትነት ዘመኔ የነሱ ፍሬ ተሳክቶ ሳይ በጣም ደስ አለኝ። እና መምህርነት ማለት በጣም የሚወደድ ሙያ ነው። እኛ ላናገኝ እንችላለን፣ ግን መሰረቱ ሀገር ላይ ነው የሚጣለው። ያስተማራቸዋቸው ተማሪዎች ትልቅ ደረጃ ላይ ሲደርሱ ነገ የሆነ ጉዳይ ልታስፈጽሙ ስትሄዱ ቅድሚያ የሚሰጣችሁ እናንተ ናችሁ። ገንዘብ የለውም ስራው፣ ግን የህሊና እርካታ አለ እና በተለይ ትልቅ ደረጃ የደረሳችሁ በዚህ አጋጣሚ እግዚአብሔር ይመስገን። አንድ ቀን ሰብሰብ አድርጌ ኢንተርቪ እንደማደርጋችሁ ተስፋ አደርጋለሁ። እንግዲህ ወደ ትልቁ ታሪክ ልሄድ እንግዲህ ወደ ጀመር ነው ፕራንክ ኔድ እንግዲህ ስለማከብራት ማሸት ወየ ጥሩ ወርቄ እንዴት ነሽ? ስልኩን ላውድ አድርጉትና የገጠመኝ ታሪክ ነው። አዎ፣ ኧረ በጣም አስደንጋጭም አስገራሚም ታሪክ ነው። ኧረ እውን ነው እውን የሆነ ታሪክ ነው። ዱብዳ ገጠመኝ ኔድሮ ኩል መስክ ሳስተምር ማለት ነው እና የሆነች አንዲት ጓደኛ ነበረችኝ የተከራየሁበት ቤት ማለት ነው መጽሐፍ የተጻፈላት አይደለችም ሌላ ነው እንጂ እዛ ገና ወደ ላሊበላ ሳልገባ እና ከሆነ ጊዜ በኋላ ኑራ ኑራ የስምንት ዓመት ልጅ ያንተ ነው ብላ አልመጣችም አዲስ አበባ። አንድ ይዛ መጣች። ደግሞ የሚገርምሽ ሴት ናት፣ በጣም ነው የምታምር። ልጅቹ አጎቷ ጋር ነው የመጣች። አሁን ደግሞ የሚገርምሽ አዲስ ጮኛ ይዤ ላገባ ተፈተፍ በትበት ባልኩበት አፈላልገው ከስራ ቦታ ይመጣሉ። ከዛ መጨረሻ ላይ አጎቷ ነው ያስጠራኝ። ትፈለጋለህ ምናምን ብለው እኔ ደግሞ ደነገጥኩኝ በጣም እንደው ምን ጥፋት ሰርቼ ነው? ምናምን ሰራው ብዬ አከላቴ ከዛ በኋላ አጎቷ ነው የሆነ ታሪክ ላጫውት ነው ምናምን ብሎ ከዛ እንደዚህ እንደዚህ አልማስ ትባላለች፣ ኩልመስክ ያለህ ግንኙነት ነበራችሁ። እንደ አጋጣሚ የተከራየህበት ቤት አጎቷ ነበረ። ያኔ እሷ የኮሌጅ ተማሪ ነበረች እና ያው ግንኙነት እንደፈጸማችሁ ወደ ኮሌጅ ሄደች። ከዛ በኋላ እኛም ወደ ሰቆጣ ምናምን አያቷ ጋር እንድትማር አደረግነ። ስልክ ምናምን አልሰጠናትም። መጨረሻ ላይ ግን ያው የሆነ ጽንስ ተፈጥሮ አርግዛ ወልዳ፣ ማነው ምናምን ስንላት አልነገረችንም። ግን ከብዙ ጊዜ በኋላ ሀገሩ እንትን ሲል ልጅቱም የአባቴ ማነው ምናምን ስትል አፈላልግ የመጣው ምናምን ብሎ ህፃኗንም አሳየኝ እንደ መከረ። አሁን እንዴ ላስመረምር ነው እኔማ ሴት ናት። ደግሞ ብታያት ስታምር፣ ፀጉሯ ምናምን፣ ወይኔ ማነው የምትመጣው ሙቲንም ትመስላለች ምናምን፣ ጥርሷ ድርብ ነው እንዳንቺ። ወይኔ ስታምር፣ ኧረ በስመ አብ። እኔማ እንደው እንዳየዋት ደስም አለኝም፣ ደነገጥኩ። ምክንያቱም ስምንት አመት ሙሉ የተባረሰው ዛሬ አልተባረሰውም። ስምንት አመት ሙሉ አባቱም ከኔ ሳይሄድ አይቀለልም። አይ እኔ ያው ነገሩን በሰላም ፈታሁትና ስራ አለኝ እስኪ እኔም ቤተሰቦቼን ላማክር እኔም ላስታውስ ምናምን አልኳቸው ወደኋላ ያሉኝን ነገር ላስታውስ ሁለተኛ ደግሞ ልጅቷንም በአካል ጊዜ ወስጄ ላዋራት ምናምን አልኩኝ በቃ ነገ ሊያገናኘን ቀጠሮ ይዟል እሱ ነው የዟት የመጣ አጎቷ ነው የዟት የመጣ ነገ ቀጠሮ ይዘናለኝ ልጅቷ ጋር አወራለሁ በደንብ እንደተባለው ዲኤንኤ ትመረመራለች ምናምን አረ ሞልቷል

ሰቆጣ ነው ምትኖራሉ? እና ሰቆጣ ነው የምትኖረው? ወደዚህ እንድትመጣ ስላልፈለግን ነው እንጂ እሷ አፈላልጋህ ነበረ። እንደ አጋጣሚ እኔ ድሮ የምጠቀመው ስልክ ነበረ ሰባ ቤት፣ ከዩኒቨርሲቲ እንደወጣሁ ያንን ስልክ ነው የምታውቀው። አፈላልጋህ ነበር። እንደውም አሁን በዩቲዩብ አይታህ ነው ይሄ ነው ምናምን ብላ እንጂ እሷ በቃ ተስፋ ቆርጣ ስልክህን ምናምን፣ ያን ይፈልጋ የምታስተምርበት ቦታ ሁላ ሂዳ ነበረ ዶክመንትህን ምናምን ስታጣራ ያኔ እንደዚህ የሚባል መምህር ወደ ላሊበላ ተቀይሮ ሄደዋል። ከዛ ላሊበላ ስቴን ደግሞ በራሱ ፍቃድ ነው ስራ ለቆ ሄደ፣ አናውቀው ምናምን አሏት እንጂ ልጅቱ እንደታገለች ምናምን ነገረኝ።

አጎቷ ጋር ነው የመጡ። አጎቷና ልጅቱ ስሟን ቅድስት ብላታለች። እና በጣም ፀጉሯ ላዛ ነው፣ ቀይ ነች፣ ጥርሷ ድርብ ነው። ምናምን በጣም ነው ልጅቱ የምታምረው። እና አይዝንየ እናንተ ቀይ ናችሁ፣ በእናንተ እኮ ቀይ ናችሁ። አራውን ዝንድዬ እንደው አሁን ደግሞ ይኸውልሽ ያስተዋወኳችሁ ልጃለች አለች። አሁን ማገባት እሷ ይሄን ታሪክ ስትሰማ ምን ትለኛለች? አሁን አጣብቅኝ የሆነ እኮ እዚህ ጋ ነው። አሁን ምንድን ነው የምትሉኝ? አረች በጣም ቢዝነስ ማነች፣ ቢዝነስ ማነች የራሷ የግድ ድርጅቶች ምናምን አሏት። እንደውም ፎቶዋን ልኬልሻለሁ። ጥሩ ወርቄ ፐርሰንት፣ ሰተሻታል። ያለፈ ታሪክ አለህ፣ እናውራበት። ከዛ በኋላ ግን እኔ አንድን ነገር ስህተት እንድትሰራ አልፈልግም ምናምን ብላኝ ተገዝቼ ምዬ ነው ከእሷ ጋር አሁን ግንኙነት የጀመርን። ከተከራየውበት ቤት ለቫኬሽን መጣ። አንድ ሳምንት ምናምን እንደው ተባራሪ እኮ ናት። እኔ ለማንኛውም የፋሲካ ይዣት ትመጣለህ። የመጣ ይምጣ ምርመራው ይቀጥላል። የፋሲካ ይዣት ትመጣለህ። እጅግ በጣም እወዳችኋለሁ እህቶቼ። ይሄ እሱ ፕራንክ የተሰኘ አዲስ ፕሮግራም እጀምራለሁ። አላገባችሁ ዝኔ ፕራንክ እያደረግኳችሁ ነው። ላይብ ላይ ናችሁ። ዩቲዩብ ላይ ፕራንክ እያደረግኳችሁ ነው። ይሄ ይህ እሱ ፕራንክ የተሰኘ ፕሮግራም ነው። በጣም ወዳችኋለሁ፣ ሁለታችሁንም። በጣም ጥሮድቄም የዝና እጅግ በጣም ነው የምወዳችሁ። በባለፈው ሳምንት እንደዚህ ታለምን ፕራንክ አድርጊያታለሁ እና ይህ አዲስ አዎ ይህ አዲስ ፕሮግራም ነው እንግዲህ፣ ፕራንክ ተደርጋችኋል። በጣም ወዳችኋለሁ፣ ዝንዬም ሮርቄም ለቤተሰቦቻችን መቃናት ለከፍላችሁት ዋጋ እንግዲህ ቀን ይጥላል፣ ቀን ይጥላል እንግዲህ ሚዲያ ላይ ይለቀቃል በጣም ወዳችኋለሁ ቻው